ሸሪዓተ የሸሪዓን እውቀት ወይም ዒልምን ላለመቅሰማቸው ወይም ላለመገብየታቸው ዋነኛ ምክንያት የቢዚነታቸው ወይም በሌሎች ስራዎች በዱንያ ስራዎች መጠመዳቸው እንደ ምክንያት ያነሳሉ። ነአም፣ ይታወቃል የሰው ልጆች ሁሉም ተመሳሳይ የጊዜ ምቾት የላቸውም። ምክንያቱም ቤተሰብ የሚያስተዳድር ይኖራል፣ ሌላም ሌላም ማለት ነው። ግን ይሄ ቀላሉና አጭሩ ነገር ጽናት እና አቋም እንጂ ማንኛውም ሰው ረጅም ጊዜም ፈጅቶ ቢሆን አሊም መሆን ይችላል፣ ጽናቱ ካለው ማለት ነው። በዋናነት ጊዜያችንን መጠቀምና ጽናት መኖር ነው፣ ለዚህ አሊም ለመሆን የሚያስፈልገን ነገር ማለት ነው። እንደሚታወቀው የሀገራችን የስራ ሰዓት ብዙ ጊዜ እቀኑ ክፍለ ጊዜ ላይ ነው። የቀኑ ክፍለ ጊዜ ላይ ነው የስራ ሰዓት ነጋዴውም ይሁን ገበሬውም ይሁን ሌላ የመንግስት ሰራተኛውም ይሁን በራሱ እንደዚሁ የቀን ስራዎች ሰርቶ የሚተዳደረውም ይሁን የስራ ሰዓቶቹ እቀኑ ክፍለ ጊዜ ላይ ነው። ከቀኑ ክፍለ ጊዜ ስራ ፈተን የምንቀመጥባቸው ለእውቀት ብንሰጣቸው ለዒልም ተቀምጠን ለምንቀራበት ሰዓት ጊዜ ብንሰጣቸው ዓሊም መሆን እንችላለን። ለምሳሌ እንበልና ከመግሪብ እስከ ዕሻ ያለውን ሰዓት አብዛኛው ሰው መግሪብን ከሰገደ በኋላ ወደ ቤት ገብቶ ወይ ቴሌቪዥን እያየ ወይም ደግሞ እየሳቀ እየተጫወተ ነው የሚያሳልፈው። ይህንን ሰዓቱን ቆርጦ በቃ ይህ ከመግሪብ እስከ ዕሻ ያለው ሰዓት የኔ የእውቀት ሰዓት ነው፣ የዕልም ሰዓት ነው፣ የምቀራበት ሰዓት ነው ብሎ በጽናት ሶስት አራት ዓመት ቢቀጥል ጥሩ የእውቀት ደረጃ ላይ ይደርሳል። መሰረታዊ እውቀቶችን መያዝ ይችላል። ትልቅ የዒልም ደረጃን መቆናጠጥ ባይችል እንኳን መግፋት ይችላል። ሌላኛው ብዙ ጊዜ በእንቅልፍ እና በመተኛት የምናሳልፈው ከፈጅር በኋላ ፀሐይ እስከሚወጣ ድረስ ያለውን ሰዓት በመጠቀም አሁንም ያለንን ኢስላማዊ እውቀት ማዳበር እንችላለን ማለት ነው። አብዛኛው ሰው ማወቅ እፈልጋለሁ፣ ዓሊም መሆን እፈልጋለሁ፣ መቅራት እፈልጋለሁ ግን ጊዜ የለኝም ይላል። እስኪ ለአላህ ብለን በደንብ ትኩረት ሰተን እንየው። ከመግሪብ እስከ ዕሻ ባለው ሰዓት እንደው ይህን የሚል ሰው አብዛኛው ስራ ላይ ሆኖ ነው ወይ? አይደለም ከፈጅር በኋላ ያለውን ሰዓት ሲሆን አንዳንዱማ ፈጅርንም ሳይነሳ ሳይሰግድ ይቀርና ጽብሒ ሊያልፈው ይችላል ግን ቢነሳና ፀሐይ እስከሚወጣ ድረስ የሥራ ሰዓት እስከሚደርስ ድረስ ቢቀራ አሊሞች ጋር ቢቀመጥ ኢማሞች ጋር ቢቀመጥ ይህን ሰዓት አጥንቼ ነው አሊም ያልሆንኩት ወይም እስላማዊ እውቀቴ እምብዛም ያልሆነው የሚለውን ችግር መፍታት ይችላል ማለት ነው ስለዚህ አሊም መሆን እንችላለን ግን አሊም ለመሆን ምን ያስፈልገናል? ጽናት ያስፈልገናል ማለት ነው። በደንብ ካሰብነው ነው ከመግሪብ እስከ ዒሻ ያለው ነጋዴ የሚሆን ገበሬ የሚሆን ተማሪ ይሆን ሌላም የመንግስት ሰራተኛ የሚሆን አብዛሃኛው ይመቸዋል፣ ዘጠና ፐርሰንት ይሄ ሰዓት ማለት ነው። እንደዚሁ ከፈጅር በኋላ ፀሐይ እስከሚወጣ ድረስ ነጋዴ የሚሆን አብዛኛው ነጋዴ የሚሆን ተማሪ የሚሆን የመንግስት ሰራተኛ የሚሆን ሌላም ሌላም ይሆን ይህን ሰዓት ይመቸዋል፣ ይህን ሰዓት ይመቸዋል። እነዚህን ሰዓቶች ደግሞ ለተከታታይ ለተወሰኑ አመቶች ቢጠቀማቸው ዓሊም መሆን ይችላል። ስለ ድኑ ኢስላማዊ እውቀትን ግንዛቤን መያዝ ይችላል ማለት ነው። ኢማሙ ሻፍዒ ረህመቱላህ ዓለይህ አንድ ንግግር አላቸው። ምን የሚል ንግግር አላቸው? ሰዎች ያአጅቡኛል በጀህል ላይ ወይም በአለማወቅ ላይ ብዙ አመት ታግሰው እየኖሩ ሶስት አራት አመት ሁለት ሶስት አመት በዒልም ላይ መታገስ ይቃታቸዋል። ሁለት ሶስት አመት በዒልም ላይ ቢታገሱ ከዛ በኋላ መሰረታዊ እውቀት ችግር አይኖርባቸውም ማለት ነው። ግን ሁለት ሶስት አመት መታገስ አቅቷቸው በዒልም ላይ እድሜ ልካቸውን በጀህል ላይ በአላዋቂነት ላይ ታግሰው ይኖራሉ አሉ ኢማሙ ሻፊዒ ረህመቱላሂ አለይ። ስለዚህ ትዕግስታችን በዕልም ላይ ይሁን። ጊዜ አተን ነው አልመቸኝ ብሎ ነው ከሚል አጉል አባዜ እኔ ቁርጠኝነት ጠፍቶኝ ነው የኔ ጽናት አልገኝ ብሎ ነው ብለን ራሳችንን በማስተካከል ሐቂቃ ወደ ዕልም እንሄድ። አሁን ንበልና ለምሳሌ የመንግስት ሰራተኞች ናቸው ቢባል አሁን ከመግሪብ እስከ ዕሻ ያለውንና አብዛኛውን ከፈጅር በኋላ ፀሐይ መውጫ ድረስ ምንም ያን ያክል ስራ የለም ማለት ቅዳሜና ሁድ ከሰባቱ ቀን ሁለቱ ቀን ደግሞ አሁንም ስራ የለም ስራ የለም እነዚህን ቢጠቀም ገበሬ ነው ቢባል እንደዚሁ በእርሻ የሚተዳደር ቢሆን ነጋዴ ነው ቢባል ተማሪ ነው ቢባል ተማሪ ነው ቢባል አሁን ለምሳሌ ቅዳሜና ሁድ ምንም አይነት ትምህርት የለም አብዛኛው የሀገራችን ክፍል ላይ ማለት ነው። እንደዚሁ ደግሞ የተወሰኑ ሰዓት ከመግሪብ እስከ ኢሻ ቀርቶ ከአስር በኋላ ብዙ ትምህርት የለም፣ የኛ ሀገር ትምህርት ማለት ነው ተማሪዎች። ስለዚህ የጊዜ አጠቃቀማችንና ጽናታችን እንጂ ጽናታችን እንጂ የበደለን የጊዜ ማጣታችን አይደለም። ጊዜ አተናል የምንለው ወይ ትርፍ ጊዜያችንን በደንብ አላሰብንም፣ ወይ ደግሞ ራሳችንን እያታለልን ነው ያለ ነው ማለት ነው። ከነዚህ ከሁለቱ አይወጣም፣ ወይ ጊዜ የሌለን መስሎናል፣ ወይ ደግሞ ጊዜ የለንም በሚል ራሳችንን እያታለልን ነው ማለት ነው። እንሻላህ ከዚህ ቪዲዮ በኋላ ራሳችን ላይ ትኩረት ሰጥተን በማየት ለጽናት ለጽናት እንነሳሳ። አንዳንድ ጊዜ የዕልም ትልቁ በሽታ ምንድን ነው? አንድ ሰሞን ግር ብለው ሰዎች ይጀምራሉ ብዙ ኪታቦችን ብዙ ደርሶችን ይጀምራሉ። ከዛ ግን ከ15 ቀን በኋላ አይገኙም፣ ከናካቴው ይጠፋሉ። ይህ አይደለም ነበር የሚፈለገው። የሚፈለገው ምንድን ነው? ጽናት ከትንንሽ ዕልሞች ጀምሮ እያሳደጉት የሚሄዱት የጽናት የተሞላበት ረጅም የሚሄድ የዕልም ጉዞ ነው መጀመር ያለብን ማለት ነው። ለሐቂቃ በዛዛታ የምናሳልፈውን ጊዜ በዛዛ ዛታ የምናሳልፈውን ጊዜ ለዒልም ብናሳልፈው ብዙ መሰረታዊ የዲን እውቀታችንን እንይዛለን ከዘመኑ ብዥታዎች፣ ውዥንብሮች፣ ማደናገሪያዎችም እንድናለን ማለት ነው። ዛሬ ጊዜ እንደሚታወቀው ሁሉም በያለበት ውዥንብር ይለቃል፣ ማደናገሪያዎች ይለቃል። የእኔ ነው ትክክሉ ይላል። መሰረታዊ የጸና ትክክለኛ እምነት የምንይዝበትን ራሳችንንም ከጀሃንም የምናድንበትን ልንይዝ የምንችለው በጽናት ነው፣ ልንጸና ይገባል ማለት ነው። በአንድ ሰሞን ብዙ ኪታቦችን በአንዴ የመጀመር ሳይሆን የሚገባው ቀስ በቀስ እያደግን የምንሄድበትን ከታች ጀምረን እያሳደግነው ነው የምንሄድበትን ቂርአት መጀመር አለብን ማለት ነው። ነቢህ ሰለላሁ አለይህ ወሰለም ከስራዎች ሁሉ በላጩ ሰውየው የስራው ባለቤት የዘወተረበት ነው። ያ ነገር ትንሽ እንኳን ቢሆን። ስለዚህ የአንድ ሰሞን ብዙ ስራ ሳይሆን ትልቁ ቁም ነገር ረጅም የምንሄድበት ራሳችን የማንሰለችበት ከጊዜ ጋር የተመቻቸ የሆነ ወቅትን ወስነን መቅራት አለብን እላለሁ። ኢንሻ አላህ ከዚህ ቪዲዮ በኋላ ለመልካም እውቀትን ለመያዝ ተነሳሱ። ዕልም እንደ ቀላል ነገር የተረሳ አድርገን